እውነቴን ለመናገር እንግዲህ ለፕራንክ ያረጋችሁት የሚሆን ለእውነተኛ ታሪክ የሚሆን እንግዲህ ሁለት ወንድማማቾቹን ሶፊ ነው፣ ሶሪያም ያመጣችሁት ነገር እንግዲህ በውብዬና በናሂ በጣም በከባድ ነገር እየገነነ እና እየተባባሰ እየሄደ ያለ እና በትዳር ህይወት ውስጥ እንደዚህ ያለ ነገር ባታመላልሱ መልካም ነው ለማለት ነው። ሰላም፣ ሰላም ውድና የተከበራችሁ አድማች ተመልካቾቼ በሀገር ውስጥም በሀገር ውጭም ያላችሁ ትውልድ ኢትዮጵያውያን ና ኤርትራውያን ሰላም፣ ሰላም ብያለው። እንዲሁም ሙስሊም እህት ወንድሞቼ ኢድ ሙባረክ ብያለው። እንግዲህ ለበዓላችሁ በሰላም በጤና አደረሳችሁ አደረሰን፣ እግዚአብሔር ይመስገን። እንግዲህ ከጊዜ ላይ ጊዜ ከአመት ላይ አመት ጨምሮ ለዚህ ሰዓትና ለዚህ ደቂቃ ያደረሰን አምላክ እግዚአብሔር ይመስገን። በውጭ አለም ያላችሁ እንግዲህ ሙስሊም እህት ወንድሞችም ለሀገራችሁ በዓልን የምታከብሩ ያድርጋችሁ። በድጋሚ ኢድ ሙባረክ ብያለሁ። እንዲሁም ክርስቲያን እህት ወንድሞች እንኳን አደረሳችሁ እንኳን አብሮ አደረሳችሁ። ለሰኔ ጾም እንግዲህ እግዚአብሔር አምላክ እንግዲህ ጽሞ ለመፍታት ያብቃን። ጾሙን የበረከት የሰላም የፍቅር የአንድነት ያድርግላችሁ፣ ያድርግልን። ይቅርታ እንግዲህ በጣም በረጅም ቀናት ውስጥ ጠፍቻለሁ፣ እንደጠፋው አውቃለሁ። በውስጥ መስመርም በኮመንት ምን ሆነሽ ነው ላላችሁ፣ ጽፈት ወንድሞቼ ከልብ አመሰግናለሁ። እግዚአብሔር ይመስገን በጣም ደህና ነኝ። ያው ትንሽ ያልተመቻቸልኝ ሁኖ ነው። ያው በሚዲያ ያላወጣሁት ትንሽ የልጅ እና ስለሆንኩኝ ለዛ ነው እና የጠፋው ታይ ማለት ነው። እግዚአብሔር ይመስገን እንግዲህ ከስደት አምጥቶ ለሀገሬ አብቅቶኝ ከዛም በተረፈ ደግሞ የልጅ እና ስላደረገኝ እግዚአብሔር ይመስገን በዛ ምክንያት ነው የጠፋሁት። ይዤላቸው የመጣሁት መረጃ እንግዲህ ስለ ውብዬና ስለ ናሂ ነው። እንግዲህ አንዳንዴ ዓረብ አገር ያሉ ህዝቦቻችን ሰርተንም የመጣ ነው አብደዋል ጨልለዋል እስከምንባል ድረስ ስማችን በከንቱ ባታስጠሩን መልካም ነው። አብዛኛዎቹ እህታችን እንግዲህ አረብ ሀገር ሰርታ መታ ጨልላ የአረብ ሀገር ሴት እየተባለ እንግዲህ በብዙ ደረጃ እየተነካካን ያለን። አንዳንዴ እኛ ሴቶች ስንባል መጥፎ ሴት እንዳለ መልካም ሴት አለ፣ መልካም ሴት እንዳለ መጥፎ ሴትም አለ። አሁን ለምሳሌ በትዳር ህይወት ውስጥ ምን ያደርጋል? አሁን እቺ ልጅ የመጣሽው እውነተኛ ገንዘብሽ ከተበላ ኦኬ፣ ገንዘብሽን ተቀብለሽ በሰላም መለያየት እንጂ የሁለት ልጅ አባት የሆነ ወንድ ምን ያደርግልሻል ምን ነው ናሂ ብቻ ነው እንዴ በኢትዮጵያ ወንድ ያለው አንዳንዴ ግን እንዴት ነው የምናስበው? ናሂ ብቻ ነው መልካም ሰው ማለት ነው ናሂ ብቻ ነው ገንዘብ ያለው ሰው ማለት ነው እና ወይስ ለበቀል ነው የመጣሽ ውህቴ አልገባኝም አንዳንዴ አንዴ የአረብ ሀገር እህቶች እኮ ጨልለዋል አረብ ሀገር ሰርቶ የመጡ ምናምን እንባላለን ግን ለምን እንደኛ አልጨለልንም እግዚአብሔር ይመስገን ለምንስ እንጨልላለን እንዴ ሳለ ቅዱስ ሚካኤል እንዴ፣ በስማም ግን በአንዳንድ እህቶቻችን ሁላችን መነካት የለብንም። እንዴ በዛ ልክ እኮ ስንት መልካም መልካም እህቶች አሉ። በዛው ልክ ደግሞ ልክ እንዳንቺ ያሉ እህቶችም አሉ። ግን ለምን በሰው ትዳር ህይወት ውስጥ ለምን ያስገባል? እንዴ እኔ ግርም ይላል። ምን ኢትዮጵያ ውስጥ ወንድ ጠፋ ማለት ነው? በቃ ናሂ ብቻ ነው የታየተኝ። ሲቀጥል ደግሞ ናሂም ውብዬ ሄሉ እነዚያ ሁለት ወንድማማቾችም ብቻ እንደኔ እንደተረዳሁት ሄሉ፣ ትዕግስት ቢኖርሽ መልካም ነው። ሴት ልጅ ነሽ፣ ነገ በአንቺ በህይወትሽ ምን እንደሚያጋጥምሽ አይታወቅም። ቢያንስ ለውብዬ ጎን ብትቆሚ መልካም ነው። እቺ ልጅ ሁለት ናት። የነፍሰ ጦርናት እንዴ! በዚህ በድንጋጤ ይሄ ጽንሱ ቢወጣስ? እሺ ጽንሱ ሲወጣ ደግማ ታረግዘዋለሽ? ብሷ ብትሞትባችሁስ? እንዴ! የሰውን ህይወት እኮ እንደ ቀላልቃ እንደ ጨዋታ እያችሁት። ወንድም እንደዚህ አይልም እንደዚህ አይልም። ለማንኛውም እንግዲህ የው ብዬና ነገር እየገነነና እየከረረ መጥቷል ማለት ነው። አብሶ ደግሞ ዛሬ ውብዬ እንግዲህ በአንድ ስፖርተኛ ናሂን እንግዲህ አስደብድበዋለሽ ማለት ነው። ነገሮችን ቆም ብላችሁ ብታስቡበት እና ብትፈቱት መልካም ነው። ነገርን ከምታጋኑ ይልቅ ሰላም ብትፈጥሩ መልካም ነው ይመስለኛል። እኔ እግዚአብሔር ይቅር ይበለኝ ያላዩትን ነገር መመስከርና ማውራቱ ትንሽ ይከብዳል እንጂ ናሂ እንደዚህ ያለ ሰው አልነበረም። ሲቀጥል ደግሞ የሆነ ነገር የቀባሽ ነገር ኑሮ እንጂ ናሂ እንደዚህ ውብዬን አይደለም እርጉዝ ሆና ውብዬ ናሂን ታውቁታላችሁ። ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው አመለካከቱ በጣም ትልቅ ነገር ነውና በዚህ ልክ እንግዲህ ናሂ ይቀየራል ብዬ አላስብም ነበር። ግን የሆነውና የደረሰበትን ችግር ማንኛችንም አናቅም። እግዚአብሔር ሁላቸውንም ወደ አይምሯቸው ተመልሶ ትዳራቸውን ቢመሰርቱ ከዛም አልፎ ደግሞ ለልጆቻቸው ሲሉ ይመለሱ መልካም ነው የምለው። እና እንግዲህ አንዳንድ አንድ መልካም ወንድሞቻችንም እንግዲህ ስልክ እየደወላችሁ በኮመንትም ውብዬን አበረታቷት አበረታቷትና ለማስታረቅ ሞክሩ ማለት ነው።